ለተከታዮቹ ለቃዎች ከናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። አብራችሁ ኝነት ቆዩ፣ በአክብሮት ጋብዛለው። ፉዋድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለው። እንግዲህ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን እያነሳሳ ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜም አብራችሁ ኝነት ቆዩ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አርሰናልን የተመለከቱ መረጃዎችን ደግሞ በማስቀደም እንጀምር ልዊስ ስኬሊ ካለም ደህንነት ይሰማኛል ብሏል ጋብርኤል ማጋሌሽ ነው ይህንን ሀሳብ የሰጠውም እንግዲህ ልዊስ ስኬሊ በቡድን ውስጥ ሲኖር ደህንነት እንደሚሰማው ነው ጋብርኤል ማጋሌሽ ሀሳቡን እየሰጠም የሚገኘው ብራዚላዊው የአርሰናል የተከላካይ ስፍራ ተጫዋች የሆነው ጋብርኤል ማጋሌሽ ለልዊስ ስኬሊ ትልቅ አድናቆት እንዳለው ነው እየተናገረም የሚገኘው ጋብሪኤል ማጋለሽ እንግዲህ ለሉዊስ ስኪሊ ሀሳቡን ሰጥቶታል። እሱ ሜዳ ላይ ካለ በጣም ደህንነት ይሰማኛል ሲልም ጭምር ነው የተናገረው። እንግዲህ የቡድን አጋሩ በቡድን አጋሩ ላይ ያለውን መተማመን ጭምር ነው ጋብሪኤል ማጋለሽ እየተናገረም የሚገኘው። ሉዊስ ስኬሊ አስደናቂ ብቃት ያለው ልጅ ነው ሲል የገለጸው ጋብርኤል ማጋለሽ ሜዳ ላይ ካለም ለቡድኑ ደግሞ በራስ መተማመን እንደሚጨምርም ተናግሯል። እንግሊዛዊው ተጫዋች ሉዊስ ስኬሊ በአርሰናል ቤት ለተጨማሪ አምስት አመታት የሚያቆየውን ኮንትራት መፈራረሙን እናስታውሳለን። ለሚቀጥሉት አምስት አመታት እንግዲህ ተጫዋች በቡድኑ እንደሚቆይ ነው የተረጋገጠው። እንግዲህ ተጫዋቹ ባለፉት ጥቂት ቀናት ነው ኮንትራቱን እንግዲህ ማራዘሙ የሚታወስ ነው። በትልልቁ ኩቹ ክለቦች በተለይ ደግሞ በነ ሪያል ማድሪድ ጭምር የናስፈርማ አይነት ጥያቄዎችም ቀርበውለት እንደነበር ይታወሳልና እነዚህን ጥያቄዎች በሙሉ ችላ በማለት እንግዲህ ሉዊስ ስኬሊ በአርሰናል የሚያቆየውን ኮንትራት መፈረሙ የሚታወስ ነው። አርሰናልና ሌሎች የፕሪሚየር ሊግ ቡድኖች ከሊጉ ኮኮብ ክለብ ጋር ግንኙነት አድርገዋል። የክሪስታል ፓላሱ ሁለገብ ኤቢሪቼ ኢዜ በዚህ ክረምት ከለንደኑ ክለብ ሊለቅ ይችላል ተብሎ ሲነገር እንደ አርሰናል ያለ ክለብ ደግሞ ፊርማውን ለማግኘት ይፈልጋሉ። ግሬም ቤይሊ እንዳለው ከሆነም ተጫዋቹ አዲስ ፈተናን ለመፈለግ በዚህ ክረምት እንደሚለቅ ነው የሚጠበቀው። አርሰናል ተጫዋቹን ለማስፈረም ጥያቄ ማቅረባቸው ተዘግቧል። አርሰናሎች በግራ መስመር በኩል እንደ አማራጭ አድርገው የሚመለከቱታል። ቤይሊ እንዲህ ሲል ገረው አርሰናል በግራ መስመር ላይ እንደ አማራጭ አድርገው ስለሚመለከቱት ጥያቄም አቅርበዋል። ነገር ግን ከሊቨርፑል ቸልሲ፣ ማንቸስተር ዩናይትድ፣ ኒውካስል እና አስተን ቪላም ተመሳሳይ ፍላጎት አለ። ሁሉም በዚህ አመት በተወሰነ ደረጃ ጥያቄ አቅርበዋል። በዚህ ክረምትም ደግሞ በርካታ ክለቦች ኤዜን ይፈልጋሉ ሲልም ጭምር ነው የተናገረው። አርሰናል ከቶትናም ሆትስፐርስ፣ ሊቨርፑል፣ ቼልሲ እና እንዲሁ ደግሞ ማንቸስተር ዩናይትድ ፉክክር ይገጥመዋል። እነዚህ ሁሉ ክለቦች ለ26 ዓመቱ ተጫዋችም ጥያቄ አቅርበዋል። እናም የት ሊፈርም እንደሚችል ለማወቅ ይጠበቃል። እንግሊዛዊ ኮከብ ለትልቅ ዋንጫ የሚጫወት ትልቅ ክለብም ለመቀላቀል ነው የሚፈልገው። ተጫዋቹ በኮንትራቱ 68 ሚሊዮን ፓውንድ የመልቀቂያ ውል ያለው ሲሆን ፓላሶች ክፍያውን በከፊል መቀበል ተዘጋጅተዋል። ይበርግጥም ተጫዋቹን ለማስፈረም ተስፋ ከሚያደርጉ ክለቦች ቀላል ያደርገዋል። ኤብሪቼ ኢዜ ከክሪስታል ፓላስ ጋር በፕሪምየር ሊግ ራሱን አረጋግጧል። እናም በሀገሪቱ ላሉ ትልልቅ ክለቦችም የመጫወት ብቃትም አለው። አርሰናል ባለፈው የውድድር ዘመን በፕሪምየር ሊግና በአውሮፓ ቻምፒየንስ ሊግ ጥሩ እንቅስቃሴን አድርጓል። በመጪው ዓመትም የበለጠ ለመሻሻልና ትልቅ ዋንጫ ለማሸነፍም ይፈልጋሉ። እንደ ኤዜ ያለ ተጫዋችም ማስፈረም እነሱን ሊያሳድግ ይችላል። ኤብሪቼ ኤዜ በሶስት በኩል እንግዲህ በአርሰናል ፈጠራን ይጨምራል። ተጫዋቹ ባለፈው በውድድር ዘመንም 14 ጎሎችን ሲያስቆጠር 11 ለጎል የሆኑ ኳሶችንም አመቻይቶ ማቀበል ችሏል። እንደ አርሰናል ባሉ የተሻለ ቡድን ውስጥም ቢጫወት ቁጥሮቹ ሊሻሻሉ ይችላሉ። ለማንኛውም ኤብሪቼ ኢዜ ግን መልቀቁ እርግጥ ሲሆን ማረፊያው ደግሞ አሁን ጥያቄ እንዳለው ነው የሚገለጸው። ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትዶች በብራዚላዊው የፊት መስመር ተጫዋች አንቶኒ ሳንቶስ ሽያጭ ዙሪያ ከሪያል ቤቲስ ጋር በመነጋገር ላይ መሆናቸው እየተገለጸ ነው። ዩናይትዶች እንግዲህ በንግግር ወቅትም ከአንቶኒ የወደፊት ሽያጭ ላይም የተወሰነ ድርሻ ማግኘትን እንደሚፈልጉ ለስፔኑ ክለብ ማሳወቃቸውን የተሰማው ይህ ነገር ደግሞ አሁናዊ የተጫዋቹ የገበያ ዋጋ አመርቂ ያለመሆኑን ተከትሎ ነው። ዩናይትዶች ከተጫዋቹ ሽያጭ የተሻለ ገቢን ለማግኘትም የሄዱበት የመፍትሄ መንገድም መሆኑ እየተገለጸም ይገኛል። ብራዚላዊው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች የሆነው ካርሎስ ካሴሜሮ በሚቀጥለው የውድድር ዓመትም በማንቸስተር ዩናይትድ እንደሚቆይ የሚያሳዩ መረጃዎች ደግሞ አሁን ላይ እየወጡም ይገኛሉ። ሌላ ዛሬ የሰማነው ከማንቸስተር ዩናይትድ ጋር የተያዘው መረጃ ደግሞ አንድሬ ኦናና ምናልባት በዚህ ክረምት ማንቸስተር ዩናይትድን በውሰት ሊለቅ የሚችልበት እድል እንዳለ የሚያሳዩ ሪፖርቶችን እየተመለከተን እንገኛለን። ዩናይትዶች ግብ ጠባቂ ለማስፈረም ሙከራዎችን እያደረጉ እንዳለ እናውቃለን። ነገር ግን ይህንን ተጫዋች ሊለቅ የሚችልበት እድልም እንዳለ ጭምር ነው እየተገለጸ የሚገኘው። እንግዲህ ማንቸስተር ዩናይትዶች ሌሎች ግብ ጠባቂዎችን መመልከታቸው አይቀሬ እንደሆነ እየተገለጸም ይገኛል። ስለዚህም ደግሞ አንድሬ ኦናና ተጫዋቹ ሊለቅ የሚችልበት እድሎች እንዳሉን እየተገለጸ የሚገኘው በተለይ ደግሞ በውሰት ሊለቅ የሚችልበት እድል ነው ያለው። ማንቸስተር ዩናይትድ ፖርቱጋላዊውን ኮከብም ማስፈረም እንደሚፈልግ ይገለጻል። ማንቸስተር ዩናይትድ ፖርቱጋላዊውን ራፋኤል ሊያውን በክረምቱ ወደ ኦልትራፎርድ ለማምጣትም እያሰቡ ነው ሲል ከቼን ኦፍ ሳይድ ዘግቦታል። ማንቸስተር ዩናይትድ የ2024/25 የሊጉን የውድድር ዘመን በ15ኛ ደረጃ በማጠናቀቅ ለትልቅ የውድድር ዘመን ዝግጅትም የፊት መስመራቸውን ማደስ ይፈልጋሉ። ዘገባው እንዳለው ከሆነ የሩበን አሞሪም ቡድን በክረምቱ ከሚላን እንደሚለቅ ለሚጠበቀው ራፋኤል ሊያው ጥያቄ ለማቅረብም ተዘጋጅተዋል። ይህን ተጫዋቹን ቅድሚያ ኢላማቸው አድርገውታል። እናም ደግሞ ከሚላን መውጣቱም ከመረጋገጡ በኋላ ለማስፈረምም የመክፈቻ ጥያቄ ለማቅረብም እየተዘጋጁ ነው። ማንቸስተር ዩናይትድ በዚህ ክረምት አሊሃንድሮ ጋርናቾንና ማርከስ ራሽፎርድን ጨምሮ በርካታ የመስመር አጥቂ ተጫዋቾቻቸውን ሊለቁ ነው። እናም በቦታው ላይ ደግሞ ተጨማሪ ዝውውሮችን ማድረግ ይጠበቅባቸዋል። እናም የራፋኤል ሊያው አስደናቂ ጥራት ደግሞ የመስመር ብቃቱ ላይ እንግዲህ እጅጉን የሚማረካቸው ይመስላል። በኤሲ ሚላን ራፋኤል ሊያው እስከ 2028 የሚያቆየው ኮንትራት አለው። ይህም ደግሞ የውል ማፍረሻ ወደ 175 ሚሊየን ዩሮ ገደማ ነው። ነገር ግን በዚህ ክረምት በርካታ ክለቦች የሚፈልጉትን የ26 ዓመቱን ተጫዋችም ሽያጭ ለማቃለል እንግዲህ ከዚህ ገንዘብም ግማሽ አክሉን ለመቀበል ፍቃደኞች ይሆናሉ። አርሰናል፣ ቸልሲ፣ ባየር ሚኒክ እና ባርሴሎና ከራፋኤል ሊያው ጋር ሲያያዙ ነበር። አርሰናሎች ከተወካዮቹ ጋርም ንግግር ማድረጋቸው ተዘግቦ ነበር። ኦልትራፎርድ ለቀድሞ የሊል ሰውም ምቹ መዳረሻ ይሆናል። ነገር ግን የሩበን አሞሪም ቡድን ለዝውውር ፋይናንስ የሚያስፈልጋቸውን ገንዘብ ማሰባሰብ ይኖርባቸዋል። ራፋኤል ሊያው በ2024 25 የውድድር ዘመን ለኤሲ ሚላን 12 ጎሎችን አስቆጥሮ 13 አሲስቶችን አድርጓል። በታሪካቸው ለሁለተኛ ጊዜ የአውሮፓ ኔሽንስ ሊግ ዋንጫንም ሲያሸንፉ ከክሪስቲያኖ ሮናልዶ ጋር በመሆን ለፖርቱጋልም ትልቅ ነገርን ማድረጋቸው የሚታወስ ነው። ቻልሲን እንመልከት በቡድኔ ኮርች አለው ብሏል ኤንዞ ማሬስካ የለንደኑ ክለብ ቻልሲ ቡድናቸው በክለቦች የዓለም ዋንጫ ቤኔፊካ ላይ ባሳየው እንቅስቃሴ ኮርች አለው ሲሉም ተደምጠዋል። በጣም ኮርቻ ያለው በማለት የገለጸው ማሬስካ ለ85 ደቂቃዎችም አቋማችን የተለየ ነበር። ጨዋታው ለረጅም ሰዓት መቋረጡ ቀላል ነገር አይደለም፣ ሲሉም የተናገሩት ቡድኑ ጨዋታው ከቆመበት ቀጥሎ ያስመዘገበው ድል የተገኘው ውጤት የሚገባን ነው፣ ሲሉም የገለጹት በመጨረሻም ወደ ስምንት ውስጥ ገብተናል፣ በጣም ደስተኞች ነን፣ ሲሉ ነው ኤንዞ ማሬስካ የተናገረው። ቼልሲ ለቀጣይ ጨዋታ በቂ የእረፍት ጊዜ እንደሚያገኙ ሲገለጽ ከፓልሜራስ ጋር ለሚያደርጉት ጨዋታ ስድስት ቀናትም ይኖራቸዋል። ቡድኑ ቀጣይ የኤርትራ ጨዋታውን ወደሚያደርግበት ሊንከን ፋይናንሽል ፊልድ የ500 ማይል ጉዞንም የሚያደርግ ነው የሚሆነው። አሜሪካ ለእግር ኳስ ትክክለኛ ቦታ አይደለችም ተብሏል። የክለቦች ዓለም ዋንጫን እያስተናገደች የምትገኘው አሜሪካ በአየር ንብረት ምክንያት እስካሁን ዘጠኝ ጨዋታዎች ሊቋረጡ ችለዋል። የቸልሲ ዋና አሰልጣኝ ኤንዞ ማሬስካ አወዳዳሪውን አካል ሲተቹም ደካማ ዝግጅት ሲሉም ገልጸውታል። ይህ ቀልድ ነው፣ ይህ እግር ኳስ አይደለም። የሚሉት ማሬስካም አክለውም አሜሪካ የእግር ኳስ ውድድርን ለማዘጋጀት ትክክለኛው ሀገራት መስለኝም ነው ያለውት። ጨዋታዎቹ የሚቋረጡት ለደህንነት መሆኑን እንደሚገነዘቡ ያሳወቁት አሰልጣኙ ለሁለት ሰዓት አንድን ጨዋታ ማቋረጥ ኢፍትሐዊ አይደለም ሲሉም ጭምር ነው እንዲሁ የተናገሩት። ሰባትና ስምንት ጨዋታዎች ሲቋረጡ መመልከት የእግር ኳስ ውድድርን ለማዘጋጀት ትክክለኛ ቦታ አለመሆኑን ያሳያል ሲለም ኤንዞ ማሬስካም ተናግሯል። የምዕራብ ለንደኑ ክለብ ቸልሲ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን በ45 ሚሊዮን ፓውንድ እንዲያስፈርሙት እድሉ ቀርቦላቸዋል። ነገር ግን ኤሚሊያኖ ማርቲኔዝ ወደ ማንቸስተር ዩናይትድ መሄድን ይመርጣል የሚል መረጃ ነው ሚረር የዘገበው። ቸልሲ የዣኦ ፔድሮን ዝውውርንም በማሳለጥ ንግግሮችን አጠናክሮ ቀጥለዋል። ቸልሲ ጄሚ ባይኖጌቲያንሰን ካስፈረሙና የሕክምና ምርመራውን ካደረጉ በኋላ በዣኦ ፔድሮ ላይ አተኩረባል። ኒውካስል የቀረቡትን ሁለት ጥያቄዎችም በብራይተን ውድቅ ተደርገዋል። እናም አሁን ላይ ቸልሲ ዝውውሩን ለመጨረስም ሙከራዎችን እያደረገ እንዳለ የሚያሳዩ ሪፖርቶች ናቸው የወጡት። ሊቨርፑልን እንመልከት። በአሁኑ ሰዓት የዋትፈርድ ከ18 ዓመት በታች አካዳሚን በማሰልጠን ላይ የሚገኘው የቀድሞው የቦርን መስተጫዋች ቻርሊ ዴቪስ ከቼሪዎቹ ስልጠናው አዲሱ ፈራሚ ሚሎስ ክርኬስ ሀሳቡን ሰጥቷል። እንደማስበው ከሆነ በጣም ጥሩ የሚባል የግራ ተመላላሽ ተጫዋች ነው። አሁንም እድሜው ለጋ፣ ብዙ ራሱን ለማሻሻል ማሳደግ የሚኖርበትም ተጫዋች ነው። አጫወቱም በማጥቃት ላይ ያተኮረ፣ ባገኘው አጋጣሚ ሁሉ ወደፊት ለማጥቃት የሚተጋ ነው። እናም ደግሞ ከቡድኑ ጋር እሱ ከሚኖሩ አስተዋጽኦ አንጻር ትልቅ ተዋናይ ይሆናል ብዬም አስባለሁ። እናም በውስጡ ትልቅ አቅም ያለው ተጫዋች ነው። ነገር ግን አሁንም ራሱን በትልቅ ደረጃ ማጎልበት ይኖርበታል ሲል ነው የተናገረው። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ በአሁኑ ሰዓት በመከናወን ላይ ያለው የዓለም ክለቦች ዋንጫን በተመለከተ ውድድሩን ተችተውታል። በእግር ኳስ ታሪክ የተደረገ በጣም አስጠሊታው ጨዋታ ወይም ውድድር ሲሉም ነው የገለጹት። እንደ ኤንቢኤ የአሜሪካ ቅርጫት ኳስ ተጫዋች በተጫወተበት አጋጣሚ ሁሉ በርከት ያለ ገንዘብ እናም ደግሞ የውድድር አመቱ ሲያልቅ የአራት ወራት ረፍትን ያጣጥማል። እንግዲህ ቫንዳይክ ግን እንደዚህ አይነት ጥቅማ ጥቅሞችን ራሱ በእግር ኳስ ህይወቱ አላየም። እንደ ዓለም ክለቦች ዋንጫ ያሉ ውድድር መድረኮች በተጫዋቾች አነስተኛ እረፍት ላይ ተጋፍተው መከናወን የለባቸውም ሲልም ጭምር ነው የተናገረው። ማርቲን ዙበሜንዲ ወደ አርሰናል መምጣቱ ከረጅም ጊዜ በፊት ሲጠበቅ የነበረ ሲሆን ዝውውሩ የአርቴታን ታክቲካዊ ቅድም የበለጠ የሚያጠናክር ነው። ዙበሜንዲ በዋናነት የተከላካይ አማካይ ወይም ዲፌንሲቭ ሚድፊልደር ሆኖ የሚጫወት ሲሆን እሱ እንግዲህ የአጨዋወት ስልቱ ከሰርጂዮ ቡስኬትስ እና ከሮድሪ ጋርም እንግዲህ ሲወዳደር ይታያል። አርሰናል በመሀል ሜዳው ላይ ኳስን የሚያሰራጭ ብለት ጨዋታን የመቆጣጠርና የኋላ መስመርን የመጠበቅ አቅሙን ደግሞ በማሳደግ ዙበሜንዲን እንደ ቁልፍ ተጫዋችም ይመለከቱታል የተባለው ማርቲን ዙበሜንዲ ለአርሰናል የመሀል ሜዳ እጅግ ወሳኝ የሆነ አዲስ የሆነ ነገርን እንደሚጨምር ይጠበቃል። የ26 ዓመቱ ስፔናዊ ተጫዋች በአርቴታ ስርዓት ወይም ታክቲክ ውስጥም እንደ ጥልቅ አማካይ ወይም ቁጥር ስድስት ዲፕ ላይን ፕሌይሜከርም እንግዲህ ሆኖ ያገለግላል። የሱ ዋና ሚና ኳስን ከኋላ መቀበል፣ ንጹህ የኳስ ስርጭትን በመፍጠርና በመከላከል ረገድም አስተማማኝነትን ለቡድኑ ማምጣት ነው። የኳስ ስርጭትና የጨዋታ ግንባታን በተመለከተ ወይም ደግሞ ፖሴሽን ኤንድ ቢውልድ አፕ የምንለውን በተመለከተ ዙብሜንዲ በኳስ ቁጥጥር እጅግ በጣም ጥሩ ብቃት ካላቸው ተጫዋቾች አንደኝ ሁለተኛው ነው። አርቴታኳስን ከኋላ ተነስቶ እንግዲህ ጨዋታን የመገንባት ፍልስፍና እንዳለው ይታወቃል። ና ዙበሜንዲ ደግሞ ለዚህ እንግዲህ ትክክለኛ ሰው እንደሆነ ይነገራል። ሌላኛው የቀበበል ትክክለኝነት ነው ወይም ደግሞ ፓሳ ኪሬሲ ምንለው ነው። በ2024/25 ውድድር ዘመን ምንጮች እንደሚያመለክቱት ከሆነ 84 በመቶ የቀበበል ትክክለኛነት ነበረው። ምንም እንኳን እንግዲህ እንደ ቶማስ ፓርቴ 87.3 በመቶ ነበር የቶማስ ፓርቴው፣ እንዲሁ ዴክላን ዋይስም 89.9 በመቶ ካሉ የአርሰናል የማልሜዳ ተጫዋቾች በትንሹ የሚያነሰ ቢሆን የሱ ቅብብሎች ግን በዋነኝነት ወደፊት የሚደረጉ የጨዋታ ፍሰትን የሚያፋጥኑ ናቸው። ዙቤ ሜንዲ በ90 ደቂቃ በአማካይ 5.5 ፕሮግሬሲቭ ቅብብሎችን ያደርጋል እንግዲህ በ2024 25 የውድድር ዘመን ማለት ነው። ይህ ቁጥር እንግዲህ ኳስን ከሜዳው አጋማሽ ወደ ተጋጣሚ ግብ አካባቢ በማድረስ ረገድም ያለውን ብቃት ነው የሚያሳየው። ይህ ደግሞ ዴክላን ራይስ የበለጠ ወደፊት እንዲሄድና የማጥቃት ሚናውን እንዲጫወትም ነው የሚያስችለው። የመጨረሻው ሶስተኛው የሜዳ ክፍል ላይ ደግሞ ቅብብሎችን በማድረግ ወይም ደግሞ ፋይናል ሰርድ ላይ ፓሶችን በማድረግ በአማካይ 4.87 ቅብብሎችን በ90 ደቂቃ ውስጥ ያደርጋል። ስለዚህ ደግሞ ይህ ቁጥርም አደገኛ ዞኖች ውስጥ የመድረስ ችሎታ እንዳለውም ጭምር የሚያሳይ ነው። ግፊትን መቋቋም ዙቤም እንደሚታወቅበት መንገድ ነው። ኳስን የመቀበልና በድፍረት ወደፊትም የማቀበል ችሎታ ከፍተኛ ነው። ይህም እንግዲህ አርሰናል በተጋጣሚ ፕሬስ ውስጥ ሆኖ እንኳን ኳስን በቀላሉ እንዳያጣም ይረደዋል ተብሎ ነው የሚታሰበው። ዙቤ መንዲ አካላዊ ጥንካሬው ጎልቶ የማይታይ ቢሆንም በታክቲካዊ እውቀቱና ትክክለኛ አቀማመጡ ግን በመከላከል ረገድ በጣም ውጤታማ ነው። ታክሎች በ2024 25 የውድድር ዘመን በአማካይ 215 ታክሎችን በ90 ደቂቃ ውስጥ ይወርዳል። የታክል ስኬት ምጣኔውም 529 በመቶ ሲሆን በተለይም ተጋጣሚ ኳስን በሚያልፍበት ጊዜም ኳስን የመንጠቅ ስኬት ምጣኔውም 636 በመቶ ይህም ደግሞ እንደ ቶማስ ፓርቴም 611 በመቶ ኤስ 43.2 በመቶ ከነበሩ የአርሰናል አማካዮች ደግሞ የተሻለ ነው። ኳስን ማቋረጥ ወይም ኢንተርሰፕሽን የምንለው በአማካይ 1.31 ኳሶችን ማቋረጥ በ90 ደቂቃ የሚከናወን ነው። ይህ የሚያሳየው የጨዋታ ፍሰትን የማንበብና የተጋጣሚን የቅብብል መስመርም የመዝጋት ብቃቱን ነው የሚያሳየው። ሌላኛው ክሊራንሶች የምንለው ነው። በአማካይ 2.6 አመት ክሊራንሶችን በ90 ደቂቃ ላይ ያደርጋል። ይህም ቁጥር እንደ ቶማስ ፓርቴ 1.5 ና እንደ ዴክላን ራይስም 1.5 ካሉ ማኪያዎች በእጅጉ የተሻለ ነው። ይህም ደግሞ ከኋላ ሆኖ ለመከላከያ መስመሩ ያለውን አስተዋጽኦ ደግሞ የሚያሳይ ነው። ሌላኛው ግራውንድ ዱዌልስ የምንላቸው ወይም የመሬት ላይ ፍልሚያዎች ስኬት ነው። ዙበሜንዲ በመሬት ላይ በሚደረጉ ፍልሚያዎች የ60.33 ስኬት ምጣኔ ያለው ይህም ዴክላን ራይስ 49.08፣ ቶማስ ፓርቴ ደግሞ 58.56 ከነዚህ ደግሞ ይበልጣል። የአየር ላይ ስኬት ወይም ደግሞ ኤሪያል ዱዌልስ ምንላቸው ደግሞ ምንም እንኳን ቁመቱ ሜትር ከ81 ቢሆንም ዙብሜንዲ በአየር ላይ ፍልሚያዎች እጅግ በጣም ውጤታማ ነው። የአየር ላይ ፍልሚያዎች ስኬት ምጤቱ ምጣኔው ደግሞ 61.7 በመቶ እንደሆነ ይነገራል። ይህም ከቶማስ ፓርቲ 54.2ና ከዴክላን ቫይስ 56.4 የተሻለ እንደሆነ ነው የሚነገረው። ዙቤሜንዲ በሪያል ሶሴዳድ በ236 ጨዋታዎች ተሰልፎ 10 ጎሎችን ሲያስቆጥር 9 ደግሞ አሲስቶችን አድርጓል። ምንም እንኳን በግብ ማስቆጠር ወይም በግብ ማቀበል ላይ አስተዋጽኦ ያን ያክል ባይሆንም በ2023/24 የውድድር ዘመን ግን አንድ ግብና 0.15 ኤክስፔክትድ አሲስትስ ነበረው የሱ ሚና ኋላ ሆኖ የጨዋታ ሚዛንን መጠበቅና የቡድኑን ማጥቃት ሽግግሮችም ንጹህ ማድረግ እንደሆነ ጭምር ነው የሚነገረው። ዴክላን ራይስን ነፃ ማድረግ ዙቤሜንዲ በስድስት ቁጥር ሚና ላይ ሲጫወት ዴክላን ራይስ ደግሞ ወደ ቀድሞ ቦክስ ቱ ቦክስ ሚናው የበለጠ ነፃነትን ያገኛል። ራይስ ወደፊት እየገፋ ጎሎችን ለማስቆጠርና የጎል እድሎችን ለመፍጠርም ደግሞ ሲያጠቃ ዙቤሜንዲ ከኋላ ሆኖ ተከላካይ ጋሻ በመሆንም ኳስ እንዳይበላሽና ኳስ ደግሞ እንዳይጠፋም ጭምር የማድረግ ስልጣንም እንደሚሰጠው ነው የሚነገረው። የጨዋታ ፍጥነትን መቆጣጠር፣ አርሰናል አንዳንድ ጊዜ ጨዋታውን የመቆጣጠርና ፍጥነቱን የመቀነስ ችግር ገጥሞት ነበር። ዙቤሜንዲ ደግሞ ኳስን በመያዝና ትክክለኛ ቅብብሎችን በማድረግ የጨዋታውን ፍጥነት እንዲቆጣጠርም ይረዳቸዋል ተብሎ ነው የሚታሰበውና እንግዲህ ዙቤሜንዲ የአርሰናልን የመሀል ሜዳ ቁጥጥር በኳስ ስርጭትና በመከላከያ ብቃትም በእጅጉ ያጠናክራል። ምንም እንኳን ቀጥተኛ የግብ አስተዋጽኦ ዝቅተኛ ቢሆንም የእሱ ቁጥሮች ግን በሜዳ ላይ ያለውን ስውር ነገርም ወሳኝ ሚናን በግልጽ ያሳያሉ። የ51 ሚሊዮን ፓውንድ ዝውውሩ የአርሰናል የመሀል ሜዳ የረጅም ጊዜ ችግርን ለመፍታትም ወሳኝ እርምጃ ይሆናል ተብሎ ነው የሚጠበቀው። አንሄል ዲ ማሪያ የመጨረሻው ጨዋታውን አድርጓል። ሌሊት ላይ በተደረገው የክለቦች የዓለም ዋንጫ ጨዋታ የመጨረሻ ደቂቃዎቹ ላይ በእንባ የታየው አንሄል ዲ ማሪያ ለክለቡ የመጨረሻ ጨዋታውን ያደረገው በጨዋታው ቡርኖ ቤኔፊካ አቻ ያደረጋች ግብ ያስቆጠረው ዲ ማሪያ ከቤኔፊካ ጋር እንደሚለያይ ይታወቃል። ከዚህ ቀደም ለቤኔፊካ ተጫውቶ ያሳለፈው ዲ ማርያ ከ13 ዓመታት ቆይታ በኋላ ዳግም ተመልሶ ለቡድኑ ግልጋሎቱን መስጠት ችሏል። የ37 ዓመቱ ዲ ማርያ በቀጣይ ወደ ቀድሞ ክለቡ ሮዛሪዮ ሴንትራል በመመለስ የእግር ኳስ ሕይወቱን የመጨረሻ ምዕራፍም ያሳልፋል ተብሎ ነው የሚጠበቀው። አንሄል ዲ ማርያ ይህ ውሳኔ ላይ መድረሱን ተከትሎ በአውሮፓ ሊግ ላይም የምንመለከተው አይሆንም ከዚህ በኋላ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር አብሬ ቆየሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።